የምን ፍቅር አልገባኝም። ምሩ ትናንትና እዚህ ነበር ያደረችው። እኔ አላምንህም። ማሚት ሙት፣ በቃ ፍቅራችንን ልንቀጥልበት ወስነናል። ለዚህ ነዋ፣ እኔ እኮ ገና ከውጭ ስገባ እንዲህ ፊት እንደ ፀሐይ ሲያበራብኝ ግራ ገብቶኝ ነበር። ጀመረ። ምን ጀመረ ደግሞ ትላለህ? እዚህ ባዶ ቤት ውስጥ እኮ ሰላሳ ሁለት ርሰን እኝ ብላ ስትቀመጥ የሆነ ነገር እንዳለ ገብቶኝ፣ የምሬ ነው። ምልክል እንደ አበባ ነው ያፈቅኋት ነው፣ እንደ አበባ ለእኔ በዳመነልኝ ስትል ይኸው ደረሰልህ አይደል ወይ ዳመና? አሁን ይኸውልህ፣ በዚሁ ከቀጠለ እንዲህ ጎርፎኑን ይዞ የምር ምባ። የምር ለአንቺ ደስ ብሎኛል። ይመሽ ምሩ የናሆምን ፍቅር ተቀበለችው። አፈቅርሃለውም ማለችው። ናሆም እጅግ በጣም ተደሰተ። አንድ ላይ ማብረው አደሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ይብዛ። ዛሬ ጽናት ድራማን በክፍል ሀምሳ ሶስት መተናል። በባለፈው ክፍል እንግዲህ መጨረሻ አካባቢ ላይ ሄኖክና ሀሴት እንግዲህ ከቤት ውጭ ተገናኝተው እንግዲህ እጅግ በጣም ሲተናነቁም ነበረ፣ በበፊቱ በቀላቸው ማለት ነው እናም እንግዲህ ሀሴት ወደ ቤት ተመልሳ እጅግ በጣም ከንዴቷ የተነሳ ግድግዳውን በቦክስ እየመታች እኔን ሀሴትማ አንገቴን አስደፍተኸኝ አትቀርም። እዚህ ቤት እንግዲህ የተገናኘ ነው። ፈጣሪ በእሱ በራሱ መንገድ አላስተማረክም እኔ እንዳስተምርክም ፈልጎ ይሆናል። እዚህ ቤት የተገናኘ ነው አለቅህም፣ እያለች እንግዲህ ከራሷ ጋር ትነጋገራለች ማለት ነው። ጽናትና ኪራ ሳሎን ቁጭ ብለው ምሩ እቤት ውስጥ የለችም፣ እና ምሩ በመጥፋቷ ስልክም አለመመለሷ እጅግ በጣም አሳስቧቸዋል። ምሩና ናሆም አለማቸውን እየቀጩ ነው። አንድ ካፌ ላይ ቁጭ ብለው እንግዲህ ናሆም፣ እኔ ከዚህ በኋላ ቤትም ተከራይቻለው የብቸኝነት ኑሮ መግፋት አልችልም። ከዚህ በኋላ የኔ የምላት ሰው እንዲት ኖረኝ ይፈልጋለሁ። የማፈቅራቸው እንግዲህ ፍቅሬን ሊቀበሉኝ አልቻሉም በማለት እንግዲህ ይህ ለምሩ የተለመደውን የፍቅር እንጉርጉሮውን ይናገራል ማለት ነው። ምሩም እንግዲህ እኔ እኔም ወዳቸው አይወዱኝም ሲልም ነበር። እኔ እኮ ወድሃለው ስትለውም ነበር። አንቺ ባክሽን እኔ ያንቺ መሆን ካልቻልኩኝ ምን ዋጋለው ብትወጅኝ ሲላትም ነበረ። እናም እንግዲህ የራሱን ሕይወት መኖር እንደሚፈልግ እናም ቤት ራቅ ብሎ እንደተከራየም ወደነ ኪራ አካባቢ መምጣት እንደማይፈልግ ሲነግራትም ነበረ። ብትጨክን ብትጨክን ታዲያ በኪራ ትጨክናለክ? እንዴት ከሱ ትርቃል? እሱን በውጭ አገኘዋለው ሲላትም ነበር። ከሷ መራቅን ፈለገ፣ የራሱን ህይወት መኖርንም ጀመረ። ምሩም እንግዲህ እኔ እኮ ወድሃለው ስትለውም ነበረ። ወድሃለው፣ ወድሃለው ጥሩ፣ ግን ታፈቅሬኛለሽ ወይ፣ የኔ መሆን ትችያለሽ ወይ ሲላትም ነበረ። እንግዲህ ቆራጥ የሆነ አላማና ውሳኔ ሲወስንባት ምሩም አልወድህም ብላው ነበረ መጀመሪያ ላይ። ከዛ መጨረሻ ላይ ግን ሰርፕራይዝ አደረገችው አፈቅርሃለው ናሆሚ ስትለው እጅግ በጣም ደስ ከመሰኘቱ የተነሳ አምላኬ ወይ ተመስገን በማለት እንግዲህ ለፈጣሪው ምስጋናን ያቀረበው። ከዛም በጣም ተቃቀፉ እና እጅግ በጣም ተደስተው እንግዲህ ፍቅራቸውን ተገላልጸው በጣም ደስ ተሰኝተው ናሆም እና ምሩዬ እንግዲህ ተያይዘው አዲሱ የተከራየው ቤት አንድ ላይ እንግዲህ ጥቅልል ብለው ያደሩት ማለት ነው። እናም እጅግ በጣም ደስ ተሰኝተዋል። እንግዲህ ኪራና ጽናት ደግሞ የምሩ ስልክ አለማንሳት እጅግ በጣም አሳስቧቸዋል። በጣም አሳስቧቸው እንግዲህ ሳሎን ቁጭ እንዳሉ በየሶፋው ላይ ሁለቱም ተኝተዋል። እናም እንግዲህ ኪራ ከእንቅልፉ ይነቃና ጽናትን ያያታል። አይ ጽናት እንደው ያንቺ ነገር እንደው ሀሳብሽን የሚቀያየርብሽ ነገር እንደው ምን ሆንሽ ይሆን እያለ ያልተገለጸልኝ ምስጢር ቢኖር ጥሩ ሰው እንደሆንሽ አውቃለሁ። ነገር ግን የሚቀያይ ሀሳብሽን የሚቀያይርብሽ ነገር እያለ ኪራም እንግዲህ ጽናትን አይን አይኗን እያያት ነበረ። እናም እንግዲህ ናሆም እና ምሩ አንድ ላይ ተኝተው ነው ያደሩት፣ እና እጅግ በጣም ደስ ተሰኝተዋል። ምሩዬም እንግዲህ እንደ ዛሬ እንቅልፍ ተኝቼ አላውቅም ስትለው ነበር። እንግዲህ ናሆም ያው መቼም የጫወታ ድምቀት አለው እና በቃ አፈሽኝ አፍሰሽኛል እኮ አፈፍ እኮ ነው ያደረግሽው። ታድለሻል እኮ አንቺ እኔን በማግኘትሽ እያለ እንግዲህ ደስ የሚል ፍቅር ላይ ይገኛሉ ማለት ነው። እናም እንግዲህ ኪራ ከተኛበት ተነስቶ ይሄዳል ማለት ነው። እንግዲህ ያ ከኋላ የመጣ አይና ወጣ የሚባለው የሄኖክ ነገር ደግሞ ይመጣና ሳሎን ሲያያቸው እንዴ አብረው ነው እንዳያደሩት እነዚህ ሰዎች እያለ በጽናትና በኪራ ነገር በጣም ሲገረምም ሲደመምም ነበረ። እናም እንግዲህ ሄኖክ እንግዲህ የጽናትን ውበት ሸፓንም ሲያደናንቅ ነበር። ሄኖክ እንግዲህ ጽናት ላይ አይኑ አይኑን ጥሎባታል፣ በጣም ማለት ነው። እናም እንግዲህ ፀጉሯን ዳበስ ዳበስ ሲያደርግ ከእንቅልፏ ብንን ብላ ትነቃና አንተ ማንቅ እንዴ ኪራሳ ስትለውም ነበረ። ኪራውን ተነስቶ ሂዷል አላት። እናም እንግዲህ እሷም ወይኔ ቁርሱን ሳልሰራለች በማለት እንግዲህ ብድግትልና ትሄዳለች። እሷ ስትሄድ ናሆም ኪራ ደግሞ በሌላ በኩል ይመጣና ሲያይ ሄኖክ ነው ሶፋ ላይ የተቀመጠው ጽናትስ? ይለዋል ሄደች አሁን በዚህ ይለዋል። ሄኖክን ማለት ነው። ከዛ ሄኖክ በጣም ይገርመዋል። እሱም ጽናትስ ይለኛል፣ ጽናትስ ኪራ ትለኛለች። ሄኖክ እንግዲህ በጽናትና በኪራ እየተገረመ ነው። ምንም የተገለጸለት ነገር የለም። በሌላ በኩል እንግዲህ ናሆምና ምሩዬ አንድ ቤት ውስጥ እንግዲህ ያው ኑሯቸውን ለማድረግ ወስነዋል ማለት ነው እናም እንግዲህ ናሆም ተነስቶ ኪችን ሽንኩርት ምናምን እየከታተፈ ነው። ምግብ ሰርቶ ምሩዬን ሊያበላት። ምሩዬም እንዲህ ወደ ኪችን ትሄድና ስትስቅበትም ነበረ። እናም ስልኬ የት ነው ያለው? ለነ ፅናት እንደው እንዳያስቡ ደውዬ መናገር አለብኝ በማለት እንግዲህ ስልኳን ስትፈልግ ነበረ። እናም እንግዲህ ምሮ ወደ ነጽናት ቤት መጣችና፣ ጽናትዬ በቃ የተጣልችሻ አሉ አናደሽኛል ስትላትም ነበረ። ያደርኩበትንና ና የሆንኩትን ነገር ደግሞ ብነግርሽ እጅግ በጣም ትደሰችብኛለሽ በማለት ከናሆም ጋር አንድ ላይ እንዳደሩ ነገረቻት። ፍቅራቸውን ሲገላለጹና ፍቅራቸውን ሲያጣጥሙ እንዳደሩም ነገረቻት። እጅግ በጣም ደስ ከመሰኘት በተደጋጋሚ ሲተቃቀፉ ነበረ። በሌላ በኩል እንግዲህ ናሆም ኪራም እቤቱ እንዲሄድ ይጠራውና ኪራም ወደ ናሆም ቤት ይሄዳል ማለት ነው። እናም እንግዲህ ለዘመናት ሲጠብቅ የነበረው ፍቅሬ መልስ አገኘ በማለት እጅግ በጣም ደስ ተሰኝቶ እንግዲህ ለኪራ ሲነግረው ነበር። ኪራም እጅግ በጣም ተደሰተ እና በጽናትና ኪራ በናሆም እና በምሩ አንድ ላይ በመሆናቸው እጅግ በጣም ተደስተው እንግዲህ ተመልክተናል ማለት ነው። ጽናትና ሰኒ ስልክ ተደዋውሎ ያወራሉ። ጽና ጽናትዬ ስልክ አውርታች ስትጨርስ ትሄዳለች ወደ ቤት። እናም እንግዲህ በሌላ በኩል ደግሞ ሀሴት ዞር ዞር ትላለች እንደ ስፖርት ነገር። ሄኖክ አጠገቧ ይሄዳል። አንዳንድ ነገር መነጋገር ጀመሩ። የበቀል መንገዳቸውን ጀመሩ። እናም እንግዲህ ሄኖክ እኔ እኮ ያኔ ሁለት ዓመት ሙሉ በፍቅሬ ስሰቃይ አንቺ ግን ወንድሜ ወንድሜ እያልሽኝ ሲላትም ነበረ እሷም ደግሞ መልአክ ሰይጣንን ሊያፈቅር አይችልም ስለማላፈቅር ነው ስትለውም ነበረ እናም እንግዲህ እና አባቴ አባቴ ያለሽ የኔስ ስናት ያኔ አባትሽ ከትምህርት ቤት አስጭሮኝ በጎረምሶቹ አስደብድቦኝ ሲላትም ነበረ የአባቴን ስም አትጥራ ስትለውም ነበር የኔስ ስናት ከትምህርት ቤት ተጭሬ ስሄድ ያለቀሰችውም ባ በማለት እንግዲህ እሱም በቀሉን እሷን በቀሏን እንግዲህ እየተነጋገሩ ነው። እናም እንግዲህ አንድ አሳይሃለው እያለች እንግዲህ እየፎከረችበት ነው። ለነገሩ አንቺ እስካባትሽ በጉልበታችሁ ነው የምትመኩት ሲላትም ነበር። እንደዛ ሲላት በጥፌ ትመታው እና ትሄዳለች። ጽናት በጥፌ ስትመታው ታያለች ጽናት። ምን እየተካሄደ ምን እየተፈጠረ ነው በማለት ግራ ገብቷታል። እናም ሰኒ ጋ ይገናኙ እና ያወራሉ በዚህ ጉዳይ ላይ ሰኒም በጣም ግራ ገባት። የምርሽን አይተሻል ስትመተው አይተሻታል ስትልም ነበር። አሁ አይቻለሁ፣ መታቻት ከዛ በፊትም ግን በሩ ተዘግቶ ብዙ ሲያወሩም ነበረ፣ እያለችም እንግዲህ ፅናት የኪራ ነገር አሳስቧታል እና በጣም ፈራሁኝ፣ የኪራ ነገር ምን ይሁን፣ በመሀላቸው ያለው እንግዲህ ሐሴት ሄኖክ ከመጣ ጀምሮ ጥሩ ነገር የላትም፣ ሰላም የላትም እያለችም ነው። እናም እንግዲህ ሰኒ፣ አንቺ ነሽ ክፍተት የፈጠርሽው ለዚህ ሁሉ የዳረግሽው ስትልም ነበረ። እናም እንግዲህ ለምን ሰኒም ለምን ሀሴትን የቅርብ ጓደኛችን አናደርጋትም እና በእሷ በኩል ያለውን ነገር ማወቅ እንችላለን፣ በማለት እንግዲህ ጥሩ ሲስተም ይፈጥራሉ ማለት ነው። በዛ መሀል እንግዲህ እነ ናሆም ቤት እንግዲህ የራት ግብዣ ተደርጎ ነበር እና ሁሉም ተያይዘው ቤተሰብ ይሄዳል ማለት ነው። እዛ ጥሩ ጊዜ ካሳለፉ በኋላ ጽናት እና ኪራ አንዳንድ ነገሮችን እንግዲህ በፍቅር መሃል ሲነጋገሩም ነበረ። ሀሴትም ያስተዋለችውን ነገር በኪራና በጽናት መሃል የተፈጠረው ነገር አለ እንዴ ስትልም ነበረ። ነገሩን አድበሰበሱትና አጠፋፉት። ከዛም ተጫዋውተው ከጨረሱ በኋላ ሰኒ ወደ ቤታ መሄድ እንደምትፈልግ እንዲሁም ደግሞ ምሩና ናሆም ደግሞ እደሩ አትሄዱ ሲሉም ነበረ። እናም ሰኒ እኔ እንኳን ቤቴን ማድረው፣ ሀሴት እንግዲህ ከፈልግ ሽኔና አኔካ እንደር በዛውም እንግዲህ የሴቶች ሌሊት ይሆንልናል ስትላትም ነበረ። ተያይዘው እሺ ደስ ይለኛል ማለት እንግዲህ ተያይዘው ይሄዳሉ። ፅናትና ኪራ እነ ናሆም ጋ እንዳድሩ ይደረጋል ማለት ነው። ከዛም እንግዲህ ናሆም ፅናት እንግዲህ ኪራና ጽናት እንግዲህ ጀመሩ። ጽናት ምን አድርጌች ነው የሚባለው ነገር አለ። በቃ ጽናትን እንግዲህ እንዳቆሰለችው ሁሉን ነገር እንግዲህ ያው ኪራ ሮሮውን አልጨረሰም ማለት ነው። ጽናትም እንግዲህ በሩን ዘግታበታለች። ምንም አይነት መልስ እየሰጠችው አይደለም። ምን አድርጌ ነው እያለም ነበረ እንግዲህ። ጽናትዬም ኪራም እንግዲህ የእነሱን ደስታ ልንጋራ መጥተን የወንድሜን ደስታ ላሳጣውን በማለት ከቤት ወጥቶ ይሄዳል። ናሆም ተከትሎስ ነበረ። ምሩና ጽናትዬም አንድ ላይ እያወሩ ነበረ። እናም እንግዲህ ናሆም እና ኪራ እያወሩ ነበረ። ኪራ እንግዲህ እኔ ግን ይመስለኛል የቤቲ ጦር ነው እዚህ እንደዚህ ያደረገኝ በቃ እያለ እያወራ ነበረ። ናሆምም እንግዲህ የሆነ እንግዲህ የተቸገረ የተፈጠረ ችግር ሊኖር ይችላል ለጽናት በጽናት በኩል ሲልም ነበር። ብትነግረኝ እኮ ነገሩን እኔ አስተካክለው ነበር እያለ እንግዲህ ኪራ እጅግ በጣም ግራ ገብቶት አስተውለናል ተመልክተናል ማለት ነው። እናም እንግዲህ በሌላ